እንደገና ደግሞ አልከታተልም። ቲክታክ ላይ ወይም ቪዲዮ እንደዚህ ምናምን ቆራርጦ የሚመጣውን ቪዲዮ ቆርጦ ቆርጦ የሚያመጡት ወይም ፎቶ የሚይዛ ቀዚ ቁት አልከተልም። ቀጥታው እዚህ ነው። ቼርስ ይደረግልኝ። አሁን ቼር ካተደረገልኝ አየው። ብዙ ሰዎች አሁን ቴክስት ያደርጉልኛል። ቴክስቱ ቀርቶ ያ ሰው እኔ እኮ እንደዚህ አድርጃለሁ ካላለ ቴክስቱ ላይ እንትን አላደርግም እና በውስጥም በዚህ ምሽት የተደረገ ምክንያቱም ራሴን መጨናነቅ ስለማልፈልግ ራሴን እዛ ሄጄ ከሚጨናነቅ በቃ የሆነ ነገር ፈን የሚያደርግ አሁን ለሀቢባን ቪዲዮ እከተላለሁ። የሚሰሩት አንድ አንድህም አለች እንደዚህ ትኖራለች። ቅሉ ነገሩ ከታወቁትያደጋ ገብቻ ያለው የሚያስደቅ የሚያስደስት ነገር ነው። ምክንያቱም በነገራችን ላይ ደግሞ እንደዚህ የሰከፋችሁ ጊዜ ቁራን አለ መስሙር አለ መስሙር ክፈቱ፣ ደግሞ ቁራን ክፈቱ ያ ነገር ይለቃችኋል። እንደዚህ እንደዚህ እንደዚህ ብሎ ቢያወራኝ እኔ እነጫነጫለሁ የሆነ ነገር ሁላችንም እንነጫነጫለን፣ ግን በመስሙር ነው የማሳልፈው። ሁሉንም ነገር በመስሙር በቃ መስቀልቀለሁ ወይም ቀረርጋለው የሆነ ነገር አጣገበ አርጌ በቃ መስሙር እያዳማት ያ ነገር ብር ያላችሁ ሰዓት፣ መጥፎ መጥፎ ጋር ሰዎች የሚያውቁት ናቸው ብዬ አስባለሁ። ልባቸው የጭንቅላት የሚጠብቅ አለው። ማየት የማትፈልግ ነገር ራሱ መሆን የማትፈልገው ነገር አድርጊ አድርጊ ስለሚሉሽ ሊያስታስ ይችላል። አንዳንድ ፓርቲ ላይ ወደዛም ወደዛ ስትሄዱ ማለት ነው። የተጨማለቀ ሕይወት ኢትዮጵያ ሰላም ቢሆን እኛም ደግሞ እዚህ ጋር ድብልቅ ልቅልቅ ሆኖ በኃጢአት ይቺ ምድር በኃጢአት ጭምርልቅ ብላለች፣ በውሸት ታሞታለች። እና ይህን የውሸት አስወግዶ እግዚአብሔር ሰላሙን ይመልስልን። ይቅርታ ግን አውስያ ይሰማም፣ ድምጽሽን አሁንም አይሰማም። ምን ሆኖ ነው የኔ ድምጽ እናንተ ምን እንደሆነ ታውቃላችሁ እዚች ምንድር ላይ ማንኛውም ሀጣጥ በውሸት ተሸፍናለች። ምድር በውሸት ታሸፍናለች፣ በሀጣጥ ታሸፍናለች። በዛው ነፍስ ማውጣት ከነፍስ ማውጣት አይተናነስም። እነዚህ አይነቶች ነገራቶች ያን ነፍስ ያወጣ ራሱ ታውቆበት አምኖበት ሁሉንም ነገር አርገበት ነው የሚገባ። ግን ደግሞ ይሄ ውሸት ድብቅ በአንዱ ምክንያት አንዱ ይጋደላል በአንዱ ምክንያት አንዱ ይጋደላል የሆነ ሰበብ ታድርጎ ነው ሰው እና ሰው እንደዚህ የሚባለው ሰበብ ይሆናል ምክንያት ማነሻ ይሆናል አንድ ሰው ማነሻ ሆኖ ከአንድ ሰው ጋራ ይጣላል ማነሻ ይሆናል ግን በሌላ ኬዝዶ ጓይ ይላል ከዚህ ነገራቶች ደግሞ እግዚአብሔር ይጠብቀን ጣሎት አሉ በዚች በምንኖርበት እንግዳ ነን እዚች ምንድር ላይ እኛ እንግዳ ነን እንግዳ ነን። መቼ እንደምንጓዝ አናውቅም። ሁሉም ግን እዚች ምድር ላይ ተተክለን ወይም እንደ እንጨት ወይም እንደ ድንጋይ እዚች ምድር ላይ ወይ አልተቀበርንም ወይም ጋ አለን አይደለም። ማሄድ ድንጋይ ብቻ ነው እንሄዳለን። እዚች ምድር ላይ የሚቀረው ድንጋይ ብቻ ነው። ሳይቀበር ሳይቀየር፣ እድሜ ልኩን ተገላባብጦ የሚኖረው ድንጋይ ብቻ ነው። የሰው እኛ ደግሞ ስጋችን ነው ስጋችን አንድ ቀን ለስጋችን የምንኖረው ህይወት እኛ አይጠቅመንም። በቃ ለህይወታችን አይጠቅመንም። ወደ ሰማይ አይከተንም። ወደ ገነት አያስኪደንም። እኛም የሚያስኪደን ጸሎት ነው። በተሻላችሁ ታቅም ጸሎት ሳታደርጉ፣ ደሃ ሳታደርጉ አንዳንድ ጊዜ ይህ ሰይጣን ያሳስተናል፣ እና በተሻላችሁ ራሳችሁን እግዚአብሔር ደግሞ ከዚህ ክፉ ዘመናቶች እግዚአብሔር ያውጣን፣ ከክፉ ዘመናቶች እግዚአብሔር ያውጣን። እዚች ምድር በክፉ እየተሸፈነች ይህን ክፉ ገለል አድርጎ በደህና ነገር ያሳየን፣ ሰው የሚታረቅበት የሚፋቀርበት እግዚአብሔር ያደርግልን። ይሄ ብቻ ነው። በቃ ፍቅር። ሁሉም ምንም ምንም ይሆን? ዩቱብ የሚሆን ሰላማዊ የቲክታክ የሚሆን ምንም፣ ማንኛውም ንፁህ ሰው የለም። ንፁህ ነኝ አከሌ ንፁህ ነው አከሌ እንደዚህ፣ ውሸት ምድር በቃ ውሸት ናት። ምድር ላይ የተሞላች በውሸት ትሞላለች። እና ይሄ ውሸት ደግሞ ይሄ ሁሉንም ነገር ማነሻ ሆኖ ሰውና ሰው እየተባላ ነው። እግዚአብሔር ይሰውረን። ሁሉም ወሬ ቦታ በደጅ ይቅር በደስታ ይመልሳችሁ። ሁሉም አደባባይ ላይ ነን እና እግዚአብሔር ልንለምላችሁ ታር ጠብቃችሁ በያላችሁበት እግዚአብሔር የተከፋችሁም ሁላችሁም ያወጣችሁ ጠብቆ በደስታ ያኑራችሁ። ሰው ሀገር ላይ የሚያዛችሁ ሁሉም ነገር ከጸሎት የሚያሽ ነገር የለም። የሚበጀን እኛን

ከላይም ከታችም ያላችሁ ሰላማችሁ ብዙት ይበል። እንኳን ለዚህ ሰዓት በሰላም አደረሰን በሰላም ሰበሰበን። ፍቅር ስላለን ነው፣ መዋደድ ስላለን ነው። እዚህ ጋር የተሰበሰብ ነው የተሰበሰብነው እዚህ ጋር አንድ ሰው ነው። መሰሶ ማለት ነው። ለምን ዋና መሰሶ ሲጸና ነው ሰዎቹ አንድ ሰው መሰብሰብ የሚችለው ማለት ነው። አሁን እዚህ ጋር በናፍቆት ነው አይደለም የምንሰበሰበው፣ ጥሩ ነገር ስላለ፣ መልካም ነገር ስላለ፣ መልካም ንግግር፣ መልካም ቅብብል ስላለ ነው እዚህ ጋር የምንሰበሰበው። ስድብ ቢሆን የተለያየ ነገር ቢሆን እረ ብላችሁ ልትሰላችሁ ትችላላችሁ። ጥሩ ምክክር ጥሩ ነገር ጥሩ ንግግር ስላለበት፣ በጉጉት ነው የምጠብቁት። ጥሩ ነገር አለ አይምሯችሁ የምታጽናኑበት ነገር ስላለ ነው እዚህ ጋር የምትሰበሰበው። የሚሰበሰባችሁ አንድ ሰው ነው አይደለም። አንድ ሰው ለሁሉም ያ ሰው እናንተም ያ ሰው እንደሚተጋላችሁ እናንተም ደግሞ ለዛ ሰው ትተጉለታላችሁ። ያ ሰው እኛን እያስከፋ አይደለም፣ እኛም ደግሞ ያ ሰው አናስከፋው፣ ፍቅር እንስጠው ብላችሁ ትተጋላችሁ። ያ ሰው ፍቅር ሲሰጣችሁ ቦታ ሲሰጣችሁ ልበላችሁና ሚሚ ናት። ሚሚ አሁን እዚህ ቤት ቀን ለሊት ትደክምለታለች። እኛን ለመሰብሰብ፣ እኛን ለመምከር፣ እኛን ጥሩ ነገር ለማናገር እኛ መልካም መንገድ እንድንሄድ መንገዳችን እንዳይሳሳት እዚህ ጋር ትሰበስበናለች። ስንሳሳት፣ ኦክሴም ትሁን አይ፣ ይሄ ነገር ንግግራቸው አስተካክሉ፣ ይሄ ነገር ትክክል አይደለም፣ በስርዓት አተነጋገሩበት ስትለን እኛም እንመለሳለን ከጥፋታችን ማለት ነው። ለምን አይምሯችን መልካም ነገር ሲያስብ አነጋገራችን ጥሩ ከሆነ አካሄዳችን ጥሩ ከሆነ አይ፣ እውነት ነው፣ ይሄ ነገር ዛሬ ትክክል አልሰራሁም፣ ትክክል ካንደበቴ አልወጣም፣ መልካም ነገር አልተናገርኩም፣ እውነት ነው፣ መመለስ አለብኝ ብዬ መመለስ አለብኝ እሷ በተናገረችኝ። ግን አንዳንዴ ምከረው ምከረው መከራ ይምከረው ይባላል። ሰዎች መክራችሁ መክራችሁ መክራችሁ መክራችሁ ካልተመለሰ ያ ሰው ምንድን ነው መከራ ይመክረዋል። ራሱ ሰዎች ሲሸሹት ሰዎች ሲርቁት ሰዎች ሲያጣ ሊመለስ ይችላል። ለካ የዛኔ ያልሰማሁት ጥፋት ነበረ፣ የኔ አካሄድ ትክክል አልነበረም። ለካ ያሁሉን ሰው ሲናገረኝ ያልሰማሁት ለካ የኔ አካሄድ ትክክል አልነበረም። እኔ ነኝ ስተት፣ እኔ ነኝ ጥፋት ያለብኝ ብሎ ሰውን ከጥፋቱ ሲታረም ደስ ይላል። ከሁሉም ነገር ደግሞ ፍቅር ይበልጣል ፍቅር እጅግ ትልቅ ነገር ነው ፍቅር። ንጹህ ያልተበረዘ ፍቅር እጅግ ትልቅ ነገር ነው። ፍቅር ከሌለ እዚህ ጋር መሰብሰብ አንችልም። የውሸት ኦክሴ ስታወራ ብያ ከኋላ ሌላ ከሆን፣ ይሄ የውሸት ፍቅር ነው ይዥ የምራመደው ማለት ነው። ፈጣሪም አልፈራም ማለት ነው። ግን የምታወራው ነገር በጥሞና ሰምቼ ተግባር ላይ አድሼ ለራሴ የሚጠቅመኝ ወስጄ ምራመድ ከሆነ ነጌ ያ ነገር ሌላም ቦታ ቤት ፍቅር ይሰጠኛል። ለምን ከእሷ ብዙ ነገር አግኝቻለሁ፣ እሷን በመከረችኝ መንገድ ሄጃለሁ። ያ እሷ የመከረችኝ አናኩትም ተግባር ላይ አውየዋለሁ። ግን አንዳንዴ በመናቅ ብዙ ነገሮች ምንም አይሆንም ምንም አይፈጠርም ብለን በምንቀው ነገር ዋጋ ያስከፍለናል፣ ብዙ ዋጋ ያስከፍለናል። ሲሰጠን ሰው ይስጠን ገንዘብን ከንቱ ነው፣ እውነቴ ነው ምላችሁ። ገንዘብን ታገኙታላችሁ ሰርታችሁ፣ ግን ሰው ይስጠን፣ የሰው ፍቅር ይስጠን፣ የሰው መውደድ ይስጠን። ሰው ከሌለ የከንቱ ከንቱ ነው። በምትሰሩበት ቦታ ሁለት ሆናችሁ ስትሰሩ፣ አንድ ሆናችሁ ስትሰሩ እኩል አደለም። ሰው ካለ ያ ከዛ ሰው ተባብራችሁ ትሰሩታላችሁ የምትበሉትን ምግብ ተባብራችሁ ትበሉታላችሁ። ግን ለብቻችሁ ከሆናችሁ በቃ የሚጎልባችሁ ነገር አለ ብዙ ነገሮች የሚጎልባችሁ ነገር አለ። የውስጣችሁ የምታወሩት ነገር ልታጡ ትችላላችሁ። የከፋችሁ ሰዓት ቁጭ ብላችሁ የምታወያዩት ልታጡ ትችላላችሁ። ግን አንድ ሰው ከጎናችሁ ካለ ያ ሰው ታማክሩታላችሁ። ሰው ትልቅ ነገር ነው። ሰው ማጣት ከባድ ነው። ሰው ይስጠን። እውነቴን ነው የምላችሁ። ሰው ይስጠን፣ ከምንም በላይ ሰው ይስጠን። ባለንበት፣ በሄድንበት ሁሉም ሰው ይስጠን። የሰው መውደድ ይስጠን፣ የሰው ፍቅር ይስጠን። ሰው አይሸሸም። ዛሬ ሰዎች ቀርበውን በመልካም የሚቀርቡን ከሆነ ውጥቀታችንም፣ ድካማችንን፣ ሁሉም ነገራችንን ተሸክመው ከኛ ያልፋሉ። ግን ለጊዜ ለጥቅማ ጥቅም የሚፈልጉን ከሆነ፣ ለጊዜያዊ ጓደኝነት የሚፈልጉን ከሆነ፣ የሆነ ነገር ሲጎለን ከባድ ነገር ሲመጣብን የሚሸሹ ከሆነ፣ ከኛ ጋራ ውስታችን የማያስደስታቸው ከሆነ፣ የእኛ መልካምነት ማያስደስታቸው ከሆነ ይሄ ያ ሰው ከዛ ሰው መራቅ ነው ያለባችሁ። ቶሎ ብላችሁ እጃችሁ ማውጣት ነው ያለባችሁ። እግራችሁ አፍጥናችሁ ለማውጣት ማውጣት ያለባችሁ ለምን? አላስደሰተውም ያ የእናንተ እድገት አላስደሰተውም። የእናንተ መልካምነት አላስደሰተውም። የእናንተ ማደግ አብሮነት አላስደሰተውም። ለካ የቀረባችሁ ለመምሰል ነው የቀረባችሁ። የእናንተ ማንነት አጥሮ ለማውጣት ነው የቀረባችሁ። ያ ሰው በጥቂቱ ከእናንተ ላይ ማራቅ ነው ያለባችሁ። ቆርጣችሁ መጣን ነው ያለባችሁ። ያ ሰው አይጠቅማችሁም። ኖሮም አይጠቅማችሁ ከእናንተ ሄደ ልብስ አይሆናችሁ። ቢርባችሁ ካላበላችሁ፣ ሲጠማችሁ ካላጠጣችሁ፣ ሲደክማችሁ ካላበረታችሁ፣ ስትሳሳቱ ካልመለሳችሁ፣ በጥፋት ላይ ጥፋት የሚያመጣባችሁ ከሆነ ከዛ ሰው መጠንቀቅ ነው ያለባችሁ፣ መራቅ ነው ያለባችሁ። እና ብዙዎቹ ተኩላ ሆነው ነው እየተራመዱ ያሉ፣ ተኩላ ሆነው የእናንተ ደስታ ማያስደስታቸው ተመሳስለው የሚኖሩ ብዙዎቹ አሉ። በምንሰራበትም ቦታ አሉ። በየትኛውም ቦታ ቢሆን አንዱ እና ከዛ ሰው ምንድን ነው ማድረግ ወይ

ያ እግዚአብሔር ራሱ መልስ ነው። ያንን ሰው እሪ ብዬ በሃይማኖት ሃይማኖትን ወክዬ እሪ ብዬ በአወራም ብጨቀጨቅም ያ ሰውን ብሳደብ እኔ ከዛ ሰዎች ጋራ እየተናነሱ ሰው አይደለሁም ማለት ነው። በትግብ ሳይሆን ደግሞ በምትመክሪው መንገድ ነው ሃይማኖትም የሚመራው ያ ሰው ወይም ቁራን ወይም ደግሞ ሲል ስለዘቀዘቀ ያ ሰውን እጄ መሳደብ እመክራለሁ ካለሁ ብክያ እመክራለሁ ያቸው እንጂ ካለ እኔ መሳደር፣ እኔ በዚህ ነው ማምነው። ምክንያቱም ያ ነገር እዚ አምጥቼ ያንን ሃይማኖት ላይ የሚዘቀዝቆ የሚያደርገውም ካወራውት ያ ነገር ያጋግላል፣ ያጋግላል እንጂ የሚያደርገ ነገር የለም። ነገሩን አጥያቱን እያሰፋው ነው የሚሄደው። እኔ በዚህ ነው የማምነው። አሁንም ነገም ከነጉዳም ሃይማኖት ውድ ሃይማኖቱ በሃይማኖቱ ጠንካራ ያልሆነ ሰው ራሱ ጠንካራ ማድረግ አለበት እንጂ ያ ሰው ጠንካራ ፎቶ ስለዘቀዘቀ ያ ሰው ለምን ዘቀዘቀ ብዬ ያንን ሰው መሳደብ የለብኝም። ከቻልኩት እማክራለሁ። ምክንያቱም እኔ ከተሳደብኩት ከዛ ሰው ጋ የተናነስኩት ሰው አይደለውም ማለት ነው። ሃይማኖታችን እንደዛ ነው የምትመራው በማንኛውም በኦሮምኛም የተጻፈው በአማርኛም የተጻፈውት እንደዛ ነው የምትመራው ሃይማኖቷ ማለት ነው። በማንኛውም ሃይማኖት ግራስ እንደዚህ ይላል። አንድ ሰው ሲመታው አንድ ሰው ቀኝ ስመጥ ራሱ መጣ አንተ ቀኝ ስጠይ ይላል መጽሐፍ ቅዱስ ኢዮብ ታሪኩ ተምቲ ምርጌ ከሰኒ ፍይ ጀዳ ማንቲን ከሚዩ ኦሊ ገለ ጃለናን ኦሩሙ ከናፉ ነማ አማንቲ ረቲ ኡፌ እቶ አናወሊ ፈልሙ አማንቲ ረቲ ፈልሙ

ነግሬንም ግሬንም አናቅ በምክር መልክ መልኩ ነው የምናወራው፣ እና እንደዛ ነው ጃለና ነው ደግሞ በሁለት ቋንቋ ያወራሁት ያለሁት ለእናንተም ሌላ ነገር እንዳይመስላችሁት ነው። እና እንደዛ ለማለት ፈልጌ ነው። እኛ በስድብ ሳይሆን በምክር የምናምንበት ነገር ነው። እና በምክር ነው ሃይማኖት የምትመራው በምክር ነው። ሄጄ ከተሳደብኩት ከዛ ሰው ጋራ የተናነስኩት ሴትዮ አይደለሁም ማለት ነው። ይህ በሃይማኖት ጥብቅ የሚያደርግሽ አንቺ ብቻ ሃይማኖቱ ላይ ትኩረት ስታደርጊ ስላወራሽው ስላንን ሰው ለሃይማኖት ብለሽ ያንን ሰው ስለሄደሽ ስለተሳደብሽ አንቺ በሃይማኖትሽ ላይ ጥብቅ አለሽ ወይም ደግሞ ጠንካራ ሴት ነሽ? አይደለም። በመጣበት መንገድ ነው ምማልሳለሁ ካልሽ አንቺ ራሱ ትናለሽ ማለት ነው። በትመትሪው ያ ሰው ራሱ ሊታርም ትችያለሽ። ይሄ እኮ ስህተት ነው። ይሄ መንገድ እኮ የእርሽበት መንገድ ስህተት ነው ብለ ሹ ያ ሰው ከመከሹ ነው እና ማንኛውም ሰው እንደዛ ነው ማመን አለበት። እዚህ ቤት ደግሞ ማንም የለም

ምርገት የተችሁት ቡምን ጻፊ እና ከተሳሳትኩት በጣም ይቅርታ እጠይቃለሁ። ምክር ነው እንጂ ሰው መሳደብ ወይም ለምን እንደዛ አድርግሽ ብዬ ማንም ቤት እጄ አልሳደብም፣ እዛም እጄ አልሳደብም እና እጨርሻለሁ። ቀጥሉበት ታጠፎ በጣም እጥርታ ዘርፊ የቀጢበት አይጠፋሽም። ትክክል ነው የተናገርሹ። ብዙዎቹም ዛሬ ኢትዮጵያ ሳይ ዘርነገበር ብዙ ሰው እየተናገረበት ነበረ። እምነት የሚያቋሽ ራሱ የቆሸሸ ስሩ ነው፣ የእምነቱ ቦታ የሌለው ሰው ነው። የትኛውም እምነት የትኛውም እምነት ተከታይ እንሆን እንችላለን፣ ባለንበት እምነት የሰውም እምነት አለመንካት። የራሱ እምነት የማያከብር የሰው እምነት ሊያከብር አይችልም። ራሱ ያልተከበረ ሰው ሊያከብር አይችልም። መጀመሪያ ራሳችን ስንከበር ነው ሰው ምናከብረው። ሰዎች ማክበር የምንጀምረው ከቤት ራሳችን ስንከበር ነው መጀመሪያ። ልብ ይስጣቸው፣ ይሄን የምታደርገዋ ልብ ይስጣት፣ እኛም ልብ ይስጠን ማለት ነው። እና ምንድን ነው በመልካም መንገድ እንሂድ፣ በቅን መንገድ እንሂድ፣ ቅን ነገር እናስብ፣ ጥሩ ነገር እናስብ፣ ለሰዎች መልካም ነገር እናስብ፣ ክፋት አናስብ። ሰዎች የሰዎች ውቀት አንጠብቅ ሰው ጓደኛችን ሲሻሻል ጓደኛችን ሲለወጥ መደሰት ነው ያለበት። ብዙዎቹ ጓደኛቸው ሲለወጡ እናያቸዋለን። ይቀየራሉ፣ እንደ ስስት ይቀየራሉ። ስስት ድንጋይ ላይ ቢቀመጥ ድንጋይ ነው የሚመስለው፣ ሳር ላይ ቢቀመጥ ሳር ላይ ሳር ነው የሚመስለው። ብዙ መልክ ነው ይዞ የሚወጣ የተቀመጠበት ነው የሚመስለው። እንደዛ መቀያየር ሳይሆን የእውነት ጓደኛ ከዛ ሰው መጥከም ነው ያለበት። የእውነት ጓደኛ በክፉን ጊዜ በደግን ጊዜ አለመሸሽ። ብዙዎቹ ስናያቸው ይቀያየራሉ፣ ይለዋወጣሉ። እንደዛ መለዋወጥ አይደለም። እና ደግሞ ሰው እንደማይሸሽብን ሰው በምን አይነት መንገድ መያዝ አለብን? ሰዎች እንዳይርቁ፣ ሰዎች በምን አይነት መንገድ ነው መያዝ ያለብን? በሲስተም መያዝ አለብን። ሰው ለሁሉም መድኃኒት ነው አለ ሰው የሚሆን ነገር የለም ሁሉንም ነገር ከሰው ነው እዚህ ጋ አሁን መልካም ነገር ስላለን ነው የተሰበሰብ ነው። አሁን በዚህ ጋ እንክርዳድ የለውም አደለም፣ እንክርዳድ አለው። ሁሉንም ንጹህ ስንዴ አደለም፣ እንክርዳድ አለበት። ለምን ለመልካም እዚህ ጋ የመጣለ፣ ክፋት ሊያስብ የመጣለ፣ ጥሩ ትምህርት ለመውሰድ አለ የመጣለ። ምን ካፋቸው ይወጣል? ምን ይናገራሉ? ምን ተናግረው ይጀባቸው ሄዳለው የሚል የሚያዳምጥን ሊኖር ይችላል እዚህ ጋር ሰላሳ አራት ሰው አለ። ሰላሳ አራት ሰው እኩል አይደለም። ሁሉንም አንድ ሚዛን ላይ ብታስቀምጡት በአንድ ሚዛን አታገኙት። እና ያ ሰው ምንድነው መልካም እንሁን። እስኪ መልካም ነገር እናስብ፣ ለሰዎች መልካም እናስብ። የሰው ነገር አያስቀናል። በራሳችን ለመድረስ እንጣል። የሰው ሲያድግ ሰው የነበረበት በፊት የነበረበት አምጥተን ወደፊት ሳይሆን ይሄ ሰው ሆኖለታል ወይ፣ የበለጠ ይሁንለት ብለን ማሰብ ነው ያለብን። ባለን እምነት ለዛ ሰው መጸለይ ዱአ ማድረግ ነው ያለብን እና ክፋት አናስብ፣ መልካም ነገር እናስብ። ነገ መልካም ስናስብ ነገራችን ሁሉ መልካም ይሆናል። መልካም ቅን ነገር ስናስብ የእኛም ነገር ቅን ሆኖ ይስተካከላል። እና ክፋት አናስብ፣ ሰው አይጥፋብን፣ ሰው አይሸሽብን። ሰዎች ሲሸሹብን ብዙ ነገር የሚጎልብን ነገር አለ። ብዙ ነገሮች ብዙዎቹ ሰው ያጡና የሰሩት የሚታይላቸው ማይኖር ለምን? በሚደክሙበት ነገር በሚያይላቸው ነገር ሰዎች ከነሱ ቀስ በቀስ ቀስ በቀስ የሚርቅባቸው ሰዎች አሉ። ለምንድን ነው መልካም ይሰራሉ፣ በሆነ ነገር ሊሳሳቱ ይችላሉ። ያ መሳሳት መቀጥቀጥ፣ መስደብ ሳይሆን፣ ያ የሚሳሳት ሰው ቀስ ብሎ ማስረዳት፣ መምከር ብትችሉት የዛን ሰው በስልክ ባታገኙት፣ በጽሁፍ ይሄ ነገር እኮ ተሳስተካል፣ ይሄ ነገር አስተካክለው፣ ይሄ ነገር ብታስተካክለው ያንተ ጥሩ መንገድ ይዞ ይወጣል ብለን፣ ያ ሰው በስልክ ባናገኘው፣ ቦታው ደርሰን ባናገኘው፣ በስልክም ቢሆን ያ በእጃችን ባለው ነገር ላይ ጽፈን መልካም ነገር እንስጥለት፣ መልካም ነገር እናስቀምጥለት፣ የሚመለስበት መንገድ እናስተምረው። ያልሆነ ያልሆነ ነገር አናድርግ፣ አደራችሁ። መጥፎ ነገር ስናደርግ ለእኛም ነገ መጥፎ ነገር ነው ቁጭ ብለን የሚጠብቀን ቁጭ ብሎ የሚጠብቀን መልካም ዘር ከዘራ ዘራችን እንበለዋለን ግን መጥፎ ዘር የምንዘራ ከሆነ ያ ዘር በኋላ መጥፎ ነገር ሆኖ ነው የሚጠብቀን መልካም ነገር እናደርግ የሚጽፍ እጃችን መልካም ነገር ይጻፍ ጥሩ ነገር ይጻፍ ያልሆነ ነገር አይጻፍ ከአንደበታችን መልካም ነገር ይውጣ መጥፎ ነገር አይውጣ እውነቴን ነው የምላቸው ዋጋ ያስከፍለናል ዛሬ አናቀውም በዚህ ሚዲያ ብዙ ነገር ልናደርግበት እንችላለን። ነገር ግን ብዙ ያ የዘራነው ዘር ልናጭደው እንችላለን። መልካም ነገር እናደርግ። ጥሩ ጥሩ ነገር እንስራ። በጎ በጎ በጎ ነገር እናስብ። ሰዎች ሲሳሳቱ በመልካም ነገር እንዲመለሱልን እናደርጋቸው። መስመራቸው ሲለቁ ይሄ መስመር ለቋል፣ በየትኛው መንገድ ነው ይሄ መስመሩ እንዲይዝ እናድርጋቸው ተመካክረን፣ ተወያይተን። አራትም ሆኑ ሶስትም ሆኑ አስርም ሆኑ በአንድ አቅጣጫ ውስጣችሁ የተለያየ ሳይሆን አላማችሁ የተለያየ ሳይሆን በአንድ አቅጣጫ አንድ ድምፅ ሆናችሁ ያ ሰው መንገዱ እንዲስተካከል እናድርገው ነው ምላችሁ። እኔ ይሄ ነገር ነው ምላችሁ። ሰው አይራቀን፣ ሰው አይሸሸን። ከምንም በላይ ሰው መሸሽ መጥፎ ነው። ሰው እንዳይርቀን፣ ሰው እንዳይሸሸን፣ ሰዎቹ በብላት እንያዛቸው ነው ምላችሁ። ከተሳሳት ይቅርታል ትንሽ ምን እንደሆነ አንዳንድ ጊዜ ማለት ነው። ሄደሽ ከተሳደብሽ ድግመሽ አርጊ ነው። ሰውን እኮ ውስጥ ታስገባለች። ማንኛውን ነገር በእንትን ነው በንግግር እና በመተማመን እንጂ እኛ ምክር ላይ እንግዲህ አንድም ቀን አናወራም፣ አውርቴንም አናውቅም። አታሳቱ የሰው እንትን አገባንም። ያ ይህንን አሁን እኛ የግድ ይጋምጥተን ወይም ዘግዝቀን ወይም ደግሞ ያ ሂድና ጫምርና ዘግዝቅ ለማለት ነው። አዎ እኛ እኮ አሁን በዛ መስመር የለንም። እኛ በመልካም ምክር ላይ ነው ያለነው። እኛ ይሄ በመጥፎ በስድብ

እዚህ ማጥፋት ከጀመርን ጀምሮ እስከ ዛሬ ተዘቀዘቀ ብለን እሪ ብለን አንድ ሰውን ተሳድበን አናውቅም። እኛ እነሱ በስድብ ሲመጣኛ በምክር ነው የምንሄደው፣ በምክር ማልኩ ነው የምንናቀው፣ በምክር እና ያንን ነው እንደዛ። አዎ ምክር ነው እንጂ ለምን እኔ በሌላ ነገር አይደለም። ሰው አይጥፋብን፣ ሰው አይሸሸን መልካም ነገር እናድርግ ነው የሚጽፍጃችን። መልካም ነገር ይጻፍ ነው። ለምን እኛ ሰዎች ሊያናዱን ይችላሉ፣ ብዙ ነገር ሊያደርጉን ይችላሉ። ያ ሰው አናደደን ብለን መጥፎ ነገር ማድረግ አይደለም ያለብን። እኔ አሁንም ምላችሁ ከገባችሁ ታች አሁንም የገባችሁ ካላችሁ ሰዎች ባናገኛቸው፣ በስልክ ባናገኛቸው፣ በስልካችን በእጃችን በያዝነው ነገር ጽሑፍ ምንችል ከሆነ ጽፈን ያ ሰው እንዲመለስ ማድረግ ነው ነው የምላችሁ። ምከሩት፣ በጽሑፍ ምከሩት፣ በአካል አግኝታችሁ ባትመክሩት ቢሳሳት እኛ አሁን እዚህ ጋር ምክክር ነው እንጂ ሌላ መጥፎ ነገር ወይም ተሳደቡ ወይም ጥላቻ ያለበት ነገር አይደለም የምንነጋገረው። እኔ እንግዲህ ተሳሳትኩ አልልም። ከተሳሳቱ ይቅርታ ትልቅ ብዙ ልጆች አሁን ሁሉም ማካሪ ሆኗል። እዚህ ቤት አሁን ከዚህ በፊት የሚጫወቱ ሚኒ ብዙ ነገር የሚያደርጉበት እንዴት ሄዶ ከሰው ጋር ይጣላሉ። በቃ የሆነ ነገር የሆኑ የመጡ አሁን ምርጥ እንድንሆነው መጡ። ሁሉም ማለት ነው አሁን ከኛ እስከ ከመጀመሪያ እስከዛሬ ያሉት ልጆች ሁሉም ምርጥ ልጆች ናቸው፣ በጣም ታታሪ። በጣም ቁራን የሚቀርም ኦርቶዶክስ የሚሆኑ ደግሞ በጣም ጸሎት የሚያደርጉ ልጆች ናቸው። አይሱ ያ ነገር ይሄ መንገድ ትክክል ነው እንዴ ብሎ ይሄዱም አሉ። እዚህ ጋር ከኛ ጋራ ደግሞ ቁጭ አሉም አሉ። አይሱ ይሄ ነው እንጂ አንዱ ድንገት ድንገት